ሰላም ሰላም ሰላም ሰላም የተወደዳችሁ እና የተከበራችሁ የአርሰናል ፖድካስት ተከታታችሁ፣ በዛሬ ስፖርታዊ ዜናዎች ላይ በጣም ለአርሰናል ደጋፊዎች እጅጉኑ አስደሳች ዜና ይዤላችሁ መጥቻለሁ። ዜናው ምንድነው የሚለው ነገርም ምን እንመለከት ይሆናል። ከእናንተ የሚጠበቀው በጣም ቪዲዮ ላይክ እያደረጋችሁ እንደ ጀምሩልኝ በአክብሮት እየጠየኩ ወደ መረጃዎቼ አልፋለሁ ማለት ነው። ቀደም ሲል በጣም በጣም በጣም በጣም አሪፍ ዜና አለ ብያችሁ ነበረ። ይህ ዜና ምንድን ነው የሚለው ነገር አደርሳችኋለሁ። ዛሬ አርሰናል ከቤዳ ውጭ ሊቨርፑልን ያስተናግዳል። ጨዋታውን ማሸነፍ በጣም ለአርሴናል ወሳኝ ነው። ምክንያቱም ዛሬ አርሴናል የሚያሸንፍ ከሆነ ቶፕ ፎሩም ሁለቱን ጨዋታ ሳይጫወት ማለፉን የሚያረጋግጥበት ጨዋታ እንደሆነ እንመለከታል ማለት ነው። በዚህ ጨዋታ ላይ ታዲያ ማይከል አርቴታ ምን አይነት አስተያየት ሰጥቷል? አርኒ ስሎት ምን ሰጥቷል? የሚለውን ነገር በዛሬ ስፖርታዊ ዜናችን ላይ እንመለከታለን። ወደ አስደሳቹ እና ወደ ሰበሩ ወደ አልኳችሁ ዜና ሳልፍ እንግዲህ አርሴናል ማርቲን ዙቢሜንዲን ከሪያል ሶሴዳድ የግላቸው ማድረጋቸውን ፋብሪዞ ኦሮማኖ አረጋግጦታል ማለት ነው። ሂር ዊ ጎ ሱ አርሰናል ተብሏል ማለት ነው። ማርቲን ዙሜንዲ ሌላኛው ስፔናዊ የመሃል መስመል ሞተር አርሴናልን እንግዲህ መርገጡን በትናንትናው ዕለት ተረጋግጧል። በጣም ምርጥ የተባለ ዚያ ነው ማለት ነው። አርሴናል ማርቲን ዙሜንዲን አስፈርሟል ማለት ነው። ከዚህ ዙቢሜንዲ ዝውውር ጉዳይ ጋር በተገናኛ ሊቨርፑሎችም ተጫዋቹን ለማስፈረም ባለፍ ነው የክረምት የዝውውር መስኮት ጥረትና ጥያቄዎችን አቅርበውለት ነበረ። ተጫዋቹ ግን አርሴናል መዛወርን እንደፈለገ እና ለማይከል አርቴታ ውሳኔ ሰጥቶ እንግዲህ በቀጣይ ዝውውር እንደሚያደርግነት ለማይክል አርቴታ ቃሉን ሰጥቶ ነበረ። በቃሉ መሰረት እንግዲህ ማርቲን ዙቢሜንዲ በክረምት ዝውውር መስኮት ወደ አርሰናል የመጀመሪያው ፈራሚ ሆኗል። ሂር ዊ ጎ ም ተብሏል ማለት ጥሩ የተባለ እንቅስቃሴዎችን ማድረግ የተቻለ ተጫዋች እንደሆነ ተዘግቦ ማለት ነው። አንድሪያ በርታ ታዲያ በአርሰናል ቤት ስፖርቲንግ ዳይሬክተር ሆኖ ከተሾመ በኋላ ከኤዱ ጋስፐር ቀጣይ ላይ እንግዲህ ኤዱ ጋስፐር በዝውውር ላይ በጣም አርሰናሎችን ሲያስተች ነበረ። ተጫዋቹን የተጫዋች ዝውውርን በተገቢው አይጨርስም ነበረ። በፍጥነት በቅልጥፍና ተጫዋቹ ዝውውር አያካሄድም። ከዛም በተጨማሪ እንግዲህ ጥራት ያላቸውን ተጫዋች ወደ አርሰናል አላ በጣም ምንም እንኳን የዲክላን ራይስን ፊርማ የሚረሳ በሆንም ነገር ግን በተለይ ደግሞ ከምንም በላይ ባሳለፍ ነው የክረ ክረምት የዝውውር መስኮት አጥቂ እያስፈለገ ረሃ ስተርሊንግ ግን ትችት እንዳይደርስበት እንግዲህ ያዘዋወርበት በጣም ያርሰናል ደጋፊዎችን እንዳበሳጭ ይታወቃል። ነገር ግን ማርቲን ዙቢሜንዲ ከወዲ ሁኑ አዳዲስ ስራዎችን እየሰራ ይገኛል። ከኮንትራት ጉዳይ ጋር እንኳን ራሱ ስንመለከት ጥሩ ስራዎችን እየሰራ ይገኛል። የኮንትራት ጉዳይ ወደ መሀል እንመለከታለን። ከዚ ተጫዋች ዝውውር ጋር በተገናኘ ግን ማርቲን ዙቢሜንዴን የአንድሪያ በርታ የመጀመሪያ ዝውውር ፈራሚ እንደሆነ ተዘግቧል ማለት ነው። ከተጫዋች ዝውውር ጋር በተገናኘ ይሄ መሳሪያ ነው። ቀጣዩ ታዲያ በአርሰናል እቅዶች ውስጥ ያሉት በክንፍ መስመር ላይ ኒኮ ዊሊያምስን አርሰናል እየተከታተለው፣ ከዛም በተጨማሪ ደግሞ ጊንተር የተባለ ተጫዋች እንግዲህ በጣም አሁን ላይ ስሙ እየተነሳ ያለው እንግዲህ ጊንተር የሚባለው ተጫዋች ነው። አርሰናል ተጫዋቹን ለማስፈረም ጥሩ የተባለ እንቅስቃሴዎችን ማድረግ ጀምሯል። ማይከል አርቴታን ማይከል አርቴታ እና አንድሪያ በርታ አንድ የሚያደርጋቸው ነገር አርሰናል በክረምት የዝውውር መስኮት አጥቂ እንደሚያስፈልገው እና በአጥቂ መስመር ላይ ደግሞ በጣም እጅጉን ድክመት እንዳለበት ከደጋፊዎችም ትችት ሲደርስበት እንደነበረ ይታወቃል። ስለዚህ አንድሪያ በርታ በክረምት የዝውውር መስኮት የፊሊዎስ መስመር አጥቂ ለማስፈረም ከማይከል አርቴታ ጋር ጥሩ ነገሮች እንደሚሰሩ ጥበቃል። ነገር ግን ከበረኛ ጋር በተገናኘ በዴቪድ ራያ ላይ ትንሽ ጥርጣሬን የገባው ማይከል አርቴታ አንድ በረኛ ማስፈረም ይፈልጋል። አንድሪያ በርታ ግን ለኤሪክ ጋርሻ የሚወጣውን ገንዘብ ከበጀት አንጻር ሌላ ተጫዋች እንዲያመጣ ይፈልጋል ማለት ነው። ስለዚህ በዚህ ሀሳብ ላይ አንድሪያ በርታ እና ማይከል አርቴታ መስማማት አልቻሉም። አንድሪያ በርታ ሙሉ ለሙሉ ገንዘቡን እንግዲህ ወደ አጥቂ ላይ መዋላ ለዋ አድርጎ አጥቂ ማምጣት ነው የሚፈልገው። ማይከል አርቴታ ደግሞ በረኛ ይፈልጋል። በዚህ ጋር አለመስማት እንዳሉ እየወጡ ያሉት መረጫዎች ይጠቁመማት ነው። ከሊአንድሮ ትሮሳርድ ጉዳይ ጋር በተገናኘ ትላንትና እንዲወጣ መረጃ ለሱ ላገራቸው ሊያንድሮ ትሮሳርድ እስከ 2029 የሚያቆየውን ኮንትራት ተሰጥቷል ማለት ነው። ተጫዋቹ በአርሰናል ቤት የሚቆይበትን ኮንትራት አዲስ ኮንትራት ተፈራርሞ ማለት ነው። ይህን ስራ ደግሞ አንድሪያ በር ተሰጥቷል ማለት ነው። በአርሰናል ቤት ቀጣዩ የሚቆዩ ተጫዋች ይሆናል። ለቤንችነት በጣም ጥሩ ነው። ከቤንችነት እየተነሳ ለአርሰናል ብዙ ጨዋታዎችን መቀየርቷል። ነገር ግን የገብርኤል ማርትሬል ጉዳይ ግን አሁንም ቢሆን ተጫዋቹ ከሳውዲ ክለቦች ብዙ ጥያቄዎች ከወዱ እየቀረቡላቸው ይገኛል። የአርሰናል ውሳኔ በጣም ይጠበቃል። በክረምት የዝውውር መስኮት ታዲያ በክንፍ መስመር ላይ ገብርኤል ማርትሬል የሚለቅ ከሆነ አንድ አሪፍ የክንፍ መስመር አጥቂ አርሰናሎች ያመጣሉ ተብሎ ይጠበቃል። ምንም እንኳን ገብርኤል ማርቲኔሊ እንኳን ባይለቅም አርሰናሎች በክንፍ መስመር ላይ አንድ ተጫዋች እንደሚያስፈርሙ እየተዘገበ ይገኛል ማለት ነው። ማርቲን ዙቢሜንዲ ወደ አርሰናል መምጣቱ ደግሞ ቁጥራዊ የሆነ መረጃዎችን ስንመለከተው ማርቲን ዙቢሜንዲ በታክሊንግ ላይ፣ ኳስ በመያዝ ላይ፣ ፖሰስ በማድረግ ላይ በጣም እጅጉኑ በጣም ምርጥ የተባለ ተጫዋች እንደሆነ በብዙ ተጫዋች በሪያል ማድሪድ በሊቨርፑል እንዲፈለግ ያደርገው የመሀል መስመር ላይ ጥሩ የተባለ ግልጋሎትን መስጠቱን እንደሆነ እየተዘገበ ይገኛል ማለት ነው። አንድሪያ በርታም ታዲያ የማርቲን ዙቢሜንዲ ጉዳይ ከወዲሁ ቃጭታል ማለት ነው። ቪክተር ኮሬሽን የተመለከተ ጥቂት የተባለ መረጃንም ላጋራችሁ። ከቪክተር ኮሬሽን በተመለከተ አንድ ወፍ ወዚ ይዞት በወጣው መረጃ መሰረት የመጀመሪያ ጥያቄ አርሰናሎች ለማቅረብ ዝግጅታቸውን ወደ ላቀ ደረጃ ከፍ ማድረጋቸውን የሚያመላክቱ መረጃዎች እየዘገቡ ይገኛሉ። አንድሪያ በርታ እና ማይክል አርቴታ ታዲያ በአጥቂ መስመር ላይም ልዩነት እንዳላቸው እየተዘገበ ይገኛል። ማይክል አርቴታ የመጀመሪያ ተመራጩ አሌክሳንደር ዛክሮ፣ ከዛ በቀጠል ደግሞ ቤንጃሚንስ ሶኮን ይፈልጋል። ነገር ግን አሁን ላይ አርሰናል ደግሞ የሚያስፈልገው በእድሜም ቢሆን ጥሩ የሆነና የጎል ጎሎችን መጨረስ የሚችል አጥቂ ያስፈልጋቸዋል። ቤንጃሚንስ ሶኮን ስንመለከት ደግሞ ገንዘቡ ዝቅተኛ ነው። ነገር ግን አንደኛ ወጣት ከመሆኑ ጋር በተገናኘ ልምዶች ይጎሉታል። አርሰናል ደግሞ ዋንጫዎችን ማሳካት ዋንጫዎችን ለማሳካት የቀረበ ክለብ ስለሆነ ስለዚህ ጨራሽ አጥቂ ለሚያስፈልጋቸው። ቤንጃሚን ሲሶ ግን ወጣት ከመሆኑ ጋር በተገናኘ እና መቶ እንግሊዝ ፕሪሚየር ሊጉን ለመድመድ ስለሚያስቸግረው፣ በዚህ ነገር ላይ ደግሞ አንድሪያ በርታ የአምር ማለት ነው፣ የአንድሪያ በርታ የመጀመሪያ ተመረጩ ቬክተር ዮከረስ እንደሆነ ይታወቃል። እናም በክረምት ዝውውር መስኮት የአርሴናል ተጫዋች የመሆን እድሉ በጣም ከፍተኛ የሆነው ከአጥቂ መስመር አማራጮች ውስጥ አስተያል በአጥቂ መስመር ላይ አሌክሳንደር ዚዛክ ቪክተሪ ኦፕሬሽን እና ቤንጃሚን ሲሶኮን እንደ አማራጭ ለቢዛቸውም፣ ነገር ግን የአርሴናል ተጫዋች ለመሆን ትልቅ እድል ያለው እና በአንድሪያ በርታ ተወዳጅነትን ያገኘው ቪክተር ኦፕሬሽን ሆነ ይጠበቃል። በቅርብ ጊዜያታችን እንግዲህ ልክ ማርቲን ዙቢሜንዲ ላይ እንዳደረገው የመጀመሪያ ጥያቄ የሚያቀርብበትን ሁኔታዎችን አንድሪያ በርታ እያዘጋጀ እንደሆነ እየተዘጋ ይገኛል ከተጫዋቹ ወኪሎች ጋር ጥሩ የተባለ ንግግሮችን እንዳደረገ የሚያመላክቱ መረጃዎች እየወጡ ይገኛሉ። ከኮንትራት ጉዳይ ጋር በተገናኘ የዊሊያም ሳሊባን ኮንትራትን በተመለከተ በቅርቡ አዲስ ዜና የምንሰማ ይሆናል ማለት ነው። ቡካዮ ሳካ ይታወቃል፣ አዲስ ኮንትራት ለመፈራረም ተስማምቷል። ቀጣይ በክለቡ የሚገኙ በጣም ወሳኝ ወሳኝ የሆኑ ኮንትራት የተጫዋቾችን ኮንትራት በተመለከተ ጥሩ ስራዎችን እንደሚሰራ አንድሪያ በርታ ተገልጿል። በክለብ ውስጥ የሚገኙ ወሳኝ ወሳኝ የተባሉ ተጫዋቾችን ኮንትራት እንደሚያድስም ከወዲሁኑ ገና አንድሪያ በርታ የአርሰናል ስፖርቲንግ ዳይሬክተር ሆኖ በተቀጠረበት ሰዓት ላይ ቃሉን ሰጥቷል። ስለዚህ ቀጣይ የሚሆኑት ከዝውውሩ ቅድሚያ አንዳንድ በጣም ወሳኝ የተባሉ ተጫዋቾችን በክለቡ አዲስ ኮንትራት ይሰጣችኋል ተብሎ ይጠበቃል። በትናንትናው እለትም የተሰማው መረጃ ይሄ ነው። ሊያንድሮ ትሮሳርድም ለአርሲያል በጣም ወሳኝ ተጫዋች ነው። ስለዚህ የመጀመሪያውን ኮንትራት ካገኙ ተጫዋቾች ውስጥ ተካቷል። ቀጣዩ የሚሆነው የጋብሪኤል መጋሌሽ እና የዊሊያም ሳሊባ ነው። በዊሊያም ሳሊባ ኮንትራት ጉዳይ ጋር በተገናኘ ጥሩ የተባለ ንግግሮች እየተደረጉ እንደሆነ ተጫዋቹን በአርሲያል ቤት መቆየት እንደምፈልግም ተዘግቧል። አሁን አንዱ ኦብስታክል የሚሆነው አርሲያል ዋንጫ ካላ በብለቱ ጋር በተገናኘ ይህ ተጫዋች የሪያል ማድሪድ ፍላጎትን ሰብሮ ሊሄድ የሚችልበት ጨዋታ ልማት ነው። የዛሬን አርሴናል ከሊቨርፑል የሚያደርጉትን ጨዋታ እንመልከት ማለት ነው። አርኔ ስሎትን በሰጡት ጋዜጣዊ መግለጫ ላይ ጨዋታውን ማሸነፍ እንደሚፈልጉ ገልጿል ማለት ነው። ይሄ ደግሞ ለአርሴናል ከባድ ይሆንበታል። በአንፊልድ ደግሞ ካለመሸነፋቸው ጋር በተገናኘ ጨዋታው በጣም ከባድ ይሆናል። በትናንትናው ዕለት ማንቸስተር ሲቲ ከሜዳው ውጭ በመጎዝ ሳውዛምብተንን አስተናግዶ ሳውዛምብተን ምን ያህል ፈትኖት ነጥብ እንዳስጣለው ተመልክተናል። ስለዚህ ዛሬም ሊቨርፑል ለአርሰናል ቀላል ይሆናል ተብሎ አይጠበቅም። የዛሬ ስፖርታዊ ዜናችን ይህን ይህ ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘው። ቻው።